አባዬ በሕይወት እንደሌለ አረጋግጫለሁ። ከእንግዲህ በኋላ ኑና እንሰብሰብ፣ እናልቅስም። የልባችን ሀዘን ይውጣልን። የመጣውን ነገር አምነን ከመቀበል ውጭ ምን አማራጭ አለን? ካሌብ ራስህን አሳምን፣ አባዬ በሕይወት የለም አለች ደፋሯ ቲና። አንድ አባቱ ለሞተበት ሰው እንዴትስ እንደዚህ አይነት መርዶ ይነግረዋል? እንኳንስ በሕይወት ያለውን የካሌብ አባት። ቲና ግን ድፍረቷ ና! በሰዎች ላይ በስነ ልቦና ምን ያህል ይጎዳዋል ብላ እንኳን አልተጠነቀቀችም። ብቻ ግን ከእነሱ ጋር ተላቅሰው ውስጧን በደስታ እየወረቀች ላይ ላዩን ግን ባያፈሰሰችም ለማስመሰል ሞክራለች። ሆኖም ማስመሰሏ እየተገለጠለት ካሌብም አባዬ ላይ እንድታሟረች አልፈቅድልሽም በማለት ተነስቶን በጥፊ ደረገማት። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በእያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ትሁት ድራማ ክፍል አርባ ሁለት የቀጠለውን ይዤላችሁ መጥቻለሁ። በዛሬው ክፍል ምን አዲስ ነገር አለ አብረን የምንከታተል ይሆናል። እንግዲህ አባዬ በእገታ እንደሰነበተው ሁላችንም የምናስታውሰው ነገር ነው። አጋቾችም የዋዛ አይደለምና በተደጋጋሚ ገንዘብ እየጠየቃትም ከቲና ጋር አዲስ ድርድር ላይ ነው። ማለትም ከዛ ቤት እስከ ተስማሙበት ጊዜ ድረስና አሁን እስካለበት ሰዓት ጀምሮ ተጨማሪ ገንዘብ እንዳስፈለገው በተደጋጋሚ እየጠየቃትና እርሷን ብድር በመጠየቅ እየወሰደች እየሰጠች ነው። ዛሬ ላይ ግን ትሁት ወደ ማገቻ ቦታ በመሄድ ነገሮች እንዲቀያየሩ አድርገዋለች። ማለትም እያጋቹን ድብደባ ራሱን እንዳይሰማና ምንም በማያውቅበት መልኩ አባዬን ለማስመለስ ችላለች። ክስተት ግን ባጋችሁ በኩል ማንና እንዴት አባይን ሊወስደው እንደቻለ በፍጹም የተገለጠለት ነገር የለም። ይልቁንስ ከቲና ጋራ ሆነ አካል ጋራ በመተባበር አባይን እንዳስመለጡት አድርጎ ነው የሚያስበው። ምክንያቱም በተደጋጋሚ ገንዘብ ስለጠይቃትና በዚህ ምክንያት ባለመስማማት ዛማግቻ ቦታ ቲና እንዳስወጣችው አድርጎ ያምናል። ሆኖም ከቲና ጋር ተገናኝቶ እስከሚበቀል ድረስም ቸኩሏል። አሁን ወደዛ ማገቻ ቦታ እንድትመጣም ስልክ ደውሎላታል። ታዲያ እንደ መጣች ነበረ በጥፊ የተቀበላት። ለማንም እንዳትናገሪ ምስጢራዊ አድርገሽ ያዢ ስልሽ፣ አንቺ ግን በተቃራኒው መጥተሽ ያንን ሰውዬ እንዲያመልጣ አስደረግሽው፣ በማለት እርሷ እንዳደረገችው አድርጎም እየተከራከራት ነበረ። እመነኝ፣ ስለ አባዬ መጥፋት የማውቀው ነገር የለም ምናልባትም ሞቶ ይሆናል የሚል ምላሽ ነበር የሰጠችው። እርሱም አባዬን እንዳልገደለውና ምንም ነገር እንዳላደረገውም ነግሮታል። በዳኒ ሀሳብ ደግሞ ሌላ ምልከታ ነበረው። ማለትም ዳኒ ራሱን ስቶ እስከሚወድቅበት ደረጃ ድረስ አባዬን በከፍተኛ ሁኔታ ድብደባ እንዳደረሰበትና በዛ ምክንያት ምናልባትም ሕይወቱ ሊያልፍ ይችላል የሚል ግምትም ነበረው። እናም ዳኒ በተደጋጋሚ አባዬ ከእጁ ላይ የታሰረውን ገመድ ለመፍታት ጥረት እያደረገ ባለበት ሰዓት ጋቹ መቶ በቦክስ እንደደበደበው እና በዛ ምክንያት ስቶ እንደወደቀም ያስታውስ ነበረ። ከዛ በኋላ ግን ምን እንደተፈጠረ ምን እንደተከናወነ ምንም የሚያስታውሰው ነገር እንደሌለም እየነገራት ነው። እንግዲህ ከዛ ቦታ መጣ ቲና ውሃ ደፍታ እስከምታነሳው ድረስ ዳኔ የሚያውቀው ነገር የለም ማለትም እርሱም ራሱን ስቶ ወድቋልና፣ ቶታ አባየን እዛ ቦታ ስታስወጣው ዳንኤልንም ለማስወጣት አስባ ነበረ። ነገር ግን በምን አቅማ ባዬ በደረሰበት ድብደባ ሚዛኑን ስቶ ስለነበረ የግድ እርሳቸውን ደግፋ ማስወጣት ይኖርባታል። ዳንኤልን ከተኛበት ቀስቅሳ እስከምታስነሳ ድረስ ትሁት ምንም አይነት ጊዜ አልነበራትም። ስለዚህ ያላት አማራጭ ሽማግሌውን ይዞ መውጣት ብቻ ነበረ። በእርግጥ ትሁት ያደረገችው ነገር እጅግ በጣም ይበል የሚያሰኝ ነው። ያ ይህ አጋች ዳንኤል በዛው በወደቀበት አባዬን ፍለጋ ይመስላል የወጣው። ይህንን አጋጣሚ ግን ቲና ዳንኤልን ይዛ እንድትወጣም አድርጋለች። ወደ ቤት ከመጡ በኋላ ቀጥታ ዳንኤል አባባን እንዳላየውና ምናልባትም ሞቶ ይሆናል የሚል ግምት እንደነበረውም ይነግራታል። ቶትም ሞት እንዲቀላል ነው እንዴ በማለት ነበር የመለሰችለት ምክንያቱም የሰራችውን ስራ ሁሉንም ጠንቅቃ ታውቃለችና። አባዬ ከማገቻ ቦታው ካስወጣችሁ በኋላ ቀጥታ ወደ ቤት መምጣት አልፈለገም። ምክንያቱም አሁንም ሌላ ችግር እንደሚጠብቃቸው ያውቃልና፣ አጅሪት ቲና በፍጹም ልትተኛላቸው ስለማትችል አሁን ከእርሷ አይን ገለል ብለው መቆየትን መርጠዋል። ታዲያ ለተወሰነ መንቀሳቀሻ የሚሆን ገንዘብ ከትውትም ተሰጥቷቸዋል። ታዲያ ወደ ቤት ስትመጣም ትሁት ያየችውንና ያደረገችውን ነገር መናገር እንደሌለባት ኢቭን ለካሌብ ራሱ እንድትደብቅ ነበር የላኳት። ትሁትም ምንም እንኳን የካሌብ ድንጋጤ ቢያሳስባትም ይህን ነገር ግን መናገር አልፈለገችም ነበረ። ሆኖም ቲና አሁን አባዬ ሞቷል ብላ ስለምታስብም ልቅሷን፣ ማለትም ሙሿን እያወረደች ነበረ ወደ ቤት ለማርዳት የተከሰተችው አባዬ አባዬ እያለችም ጮክ ብላ ልቅሷን እያቀለጠችው ነው። ካሌብም የቲና ልቅሶ በማስመሰል የተካነበት እንደሆነ ገብቶት ስለነበረ ምንም አይነት ስሜትም አይታይበትም ነበር። ትሁትም እንደዚሁ ምን ሰምተሽ ነው ቲና በማለትም ጠይቀዋታል። አባይ በህይወት እንደሌለ አረጋግጫለሁ፣ ከእንግዲህ በኋላ እርስ በርሳችንን እንላቀስና ይውጣልን በማለት ትሁትም ሆነ ካሌብ እሷ ጮክ ብላ እንደምታለቅሰው ሁሉ እነርሱም እንዲያለቅሱ እየገፋፋቻቸው ነው ነገር ግን የቲና ለቅሶ አንዳችም ፋይዳ አላመጣም። እኔኮ አረጋግጫለሁ ከመሬት ተነስች አይደለም የማለቅሰው፣ ይልቁንስ ካሌብ አባዬን በህይወት እንደማታገኘው ራስህን አሳምን አምነህም ተቀበል እያለችም እየጨቀጨቀች ነው። ካሌብም የምትናገረውን ነገር ሲያዳምጣት ከቆየ በኋላ በአባቴ ላይ ምን ታሟርቻለሽ? አንቺ ባለጌ፣ በጣም ደፋርና ጨካኝ አረመኔ ነሽ እያለም ተነስቶ በጥፊ ደረገማት። ይህኔ ትሁት እባክህን ካሌብ ምንም ብትል ስሜታዊ መሆን የለብህም ተረጋጋ፣ እያለች እንዲረጋጋም አደረገችው። ቲና ከምን ተነስታ እንደዚህ ልትል እንደቻለችም ካሊብ ሌላ ጥርጣሬ ውስጥ ገብቷል። ማለትም እውነትም እንደተባለው ቲናን ላለማስደሰት ለጊዜው ለምን እንደዚህ ትያለች በማለት ተነስቶ በጥፊ ደርግማት እንጂ እሷ ያለቀሰችበት ምክንያትም እውነትም አባዬ ሞቶ ይሆን እንዴ አባቴን አጣውት እያለም እየተምሰለሰለ ነው። ሆኖም ትሁት እሷ ከታገተበት ቦታ እንዳስወጣችውና አሁን ወደ ቤት ቢመጣ ሌላ ችግር ስለሚከተለው በዛው እንደወጣ መቆየት እንዳለበትም እንደተመካከሩ ለካሌብ በግልጽ ነግረዋለች። ካሌብ የትሁት ተግባር ከቃል በላይ ሆኖበታል። እስካሁንም አባይን እየተንከባከብሽና ከቲና አደጋ እየጠበቅሽ እዚህ ስላደረግሽልኝ አመሰግናለሁ። አሁንም ያደረግሽው ነገር ከቃል በላይ ሆኖብኛል። ከማመስገን ውጪ ምን እከፍልሻለሁ? እያለም ትሁትን እያመሰገናት ነው ትሁትም ለምስጋና ወይም ለወዳሴ እንዳላደረገችው አባዬን ከልብ እንዳባት እንደምትወዳቸውና የሚጠበቅባትን እንዳደረገችም እየገለጸችለት ነበር። ኪናና ዳኔም ወደ ውጭ ተገናኝተው አሁን ስለ አባዬ ሁኔታ እየነገረችው ነበረ። እርሱ አባዬን እንደሞት አይሰማኝም፣ ትሁትንም ስነግራት ምንም አይነት መደናገጥ አይታይባትም። እናም በበኩሏ መደናገጥማ ካሌብም፣ ትሁትም፣ እኔም ስነግራቸው ምንም አልተደናገጡም ግን አባዬ በህይወት እንደሌለ አረጋግጥልሃለሁ አለችው ሆኖም እሺ አባዬስ ሞተ እንበል አሁን እኔም ከጉዳዩ እጅ ስላለበት የሆነ ገንዘብ ይህ አጋች ይፈልግ ይሆናል እኛ እስከየት አምጥተን ነው የምንከፍለው ይህ ነገር ከመጠን በላይ እያስጨነቀኝ ነው በማለት ለቲና ነግሯታል ቲናም ይህን ነገር ለእኔ ተውልኝ አንተ ከልክ ያለፈ ጭንቀት በአእምሮ ስለምታስብ ነው ይህንን ነገር እናስተካክለዋለን ደግሞም ገንዘብ እንዳይጠይቀኝ ያስታገተውን ሰው መግደሉ ከስምምነታችን ውጭ ስለሆነ ለቀሪ ጥያቄው መስጠት አልፈልግም፣ እያለችም ዳንኤልን እየነገረችው ነው። ሆኖም እሱን ተሰናብታ ወደ ማገቻ ቦታ የምትሄድም ይመስላል። ከአንድ ቦታ ደርሼ ስመጣ ሁሉንም ነገር እንመካከራለን በማለት ከዳንኤል ጋር አሁን ያቀደችውን እቅድ ልትነግረው እንደምትችልም ገልጻለት፣ ዳንኤልን ቻው ብላ ስትለየው አባባ ግን ከሩቁ ነው ይመለከቱ ነበረ ወደ ብቻቸውን በጎዳናው እየሄዱ ከዛ ከጭንቅ ወይም ከዛ ግዙፍ ሰው ፊውና በቦክሱ ሲንገላቱ እንደሰነበቱና ከምግብ ርቀው ብዙ ፈተናዎችን ሲያዩ የሰነበቱት አባት አሁን በትሁት አማካኝነት ከዛች ጠባብና ጨለማ ቤት መውጣታቸው እጅግ በጣም ደስ ብሏቸው ፈጣሪያቸውን እያመሰገኑ አምላኪ ሆይ ከስንት ፈተና ሰው ሰወርክኝ፣ ቸሩ መድሃን ያለም ላንተስ ምን ይሳናል እያሉ እየጸለዩና እየተምሰለሰሉ ዳንኤልን ከርቀት ተመልክተውታል። እንግዲህ በእገታ ላይ ሁለታቸውም የቀመሱትን ፈተና ሁን ላይ ሁለታቸውም የነጻነትን አየር መተንፈስ ጀምረዋል። አባዬ ሞቶ ይሆን ወይስ በህይወት አለ እያለ በሁለት አወዛጋቢ ሀሳቦች ሳለ አባባ ግን ድንገት ካጠገቡ ዳኒ እንዴት ውለህ አደርክ የሚል ሰላምታም ችረውታል። ም በድንጋጤ ሲደነባበር ተመልክተነዋል። ዛሬ ላይ አባዬና ዳኒ ጠላትነት አልፈው አሁን ወዳጅነት እየሆኑ የመጡም ይመስላሉ። ከእንግዲህ በኋላ ወደ ቤታቸው ሰብሰብ ብለው ችግሮቻቸውን የሚፈቱበት ሰዓትም የደረሱ ይመስላሉ። የአባየን ሞት ያረጋገጠችው ወይዘሮ ቲናም የውርሱን ነገር አስተካክላለሁ ስትል፣ እርሳቸው ግን በእግራቸው እየተንጎባለሉ ወደ ቤት ሊከሰቱ ነው። ቀጣዩ ክፍል እጅግ በጣም መሳጭና ጓጊ እንደሆነም እንደቀጠለ ነው። ትሁት ድራማ ክፍል አርባ ሁለት የዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።